አንድ ስልክ ኢንቻርጅ እግዚአብሔር። ኦኬ፣ የአንዷ አምላክ ማን ነው? ሶሪ፣ አልሰማኩም። እግዚአብሔር ይባላል። አብ ተብሎ ይጠራል። አንዱ እግዚአብሔር አብ እግዚአብሔር ተብሎ ይጠራል። ወልድም እግዚአብሔር ተብሎ ይጠራል። እኮ እግዚአብሔር ማን ነው ታዲያ? እዚህ ጋር አምላክ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው፣ እግዚአብሔር አብ ነው። የትኛው ሲጀመር አንዱ እግዚአብሔር ነው? አብ ወልድ፣ መንፈስ ቅዱስ የሚሆነው የአንዱ እግዚአብሔር አብ ይባላል። አንድ እግዚአብሔር አንድ አምላክ አብ አለን ይላል። ኢየሱስ ክርስቶስን እግዚአብሔር ይላል፣ መንፈስ ቅዱስን እግዚአብሔር ይላል። ስለዚህ የአንዱ እግዚአብሔር እኮ የትኛው ነው አምላክ ነው? እግዚአብሔር ወልድ፣ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ የአንድ አምላክ ሶስት አካል። አብ ወልድ መንፈስ ቅዱስ የዘለ አምላክ ሶስት አካል። ስለዚህ አንድ አምላክ አብ አለን ይላል መጽሐፍ ሲናገር ወልድን እግዚአብሔር ብሎ ይጠራል፣ መንፈስ ቅዱስንም እግዚአብሔር ብሎ ይጠራል። በብሉ ኪዳን በአዲስ ለሱ በኋላ እንወራለን። አን ከዚህ በኋላ እንወራለን። ኢየሱስ እግዚአብሔር ወልድ አብ ተብሎ እንደሚጠራ እሱ በኋላ እንወራለን። የሆነች ፖለቲካ ለማድረግ እየሱስ አብ ነው ብያለሁ እ አላደርግም እንደውም አይደለም በቃ በቃ። ስለዚህ ራስ መንፈስ ቅዱስ መንፈስ ቅዱስ መለኮ ያ አንዱ መለኮት። ለምሳሌ ሳአዲ ቲቸር ነች ማለትና አንቺ ሶስት ሙያ ካለች ያንን ሙያ ከዛ ከሶስቱ ሙያ አንዱን መናገርና ያ ቲቸርነት ግን ሰአዲ ሊሆን ይችላል እንዴ? ወይም ደግሞ ቲቸርነቱ ሹፌርነት ሊሆን ይችላል እን አይችልም። በግብር ሶስት ናቸው። በአካል ሶስት ናቸው። እኔ በመለኮት አንድ ናቸው ስልሽ አንቺ በአካል አንድ ናቸው እያስባልሽ ነው። እንደዛ አላልኩም። ቀጥይ አሁን በአጭሩ አንዱ አምላክ ራሱን በሶስት አካል ገለጠ ነው። እንደተረዳው ካል እያልከኝ አይደል? ያ አንዱ አምላክ ማን ነው? እግዚአብሔር አብ። እግዚአብሔር አብ ወልድ ሆነ፣ ከዛ ደግሞ መንፈስ ቅዱስ ማለት ነው። ራሱን በሶስት አካል ገለጠ ማለት ነው አይደል?

ችግር የለም። የአብንም የወልድንም የመንፈስ ቅዱስ ከብሉይ ጌታ ነው ጨምሮ ነው የምሰጥሽ። እሺ፣ ስለዚህ እግዚአብሔር አብ አደለም። እግዚአብሔር አብማ ከሆነ ያ የእግዚአብሔር አብ ወይም አባትነት ወይም ደግሞ አብ ይባላል፣ የእግዚአብሔር ልጅነት ወልድ ይባላል፣ የእግዚአብሔር ቅዱስ መንፈስነት መንፈስ ቅዱስ ይባላል። ስለዚህ ያ እግዚአብሔር ይህኛው ጌታ ኢየሱስ እግዚአብሔር ነው ወይ? ሶስቱ እግዚአብሔር ተብሏል ተብሏል፣ ሆኗል፣ እግዚአብሔር ሰው ሆኗል ሰው አሁን እዚህ ላይ ምናወራ እሉ ያ እዛ አንዱ እግዚአብሔር ራሱን በሶስት አካል ገለጠ ብለን እንዳልከኝ አሁን ማስረጃ ከሌለ የለ በቃ ባጭር ችግር በሶስት አካል

አንዱ እግዚአብሔር በሶስትነት ሲገለጥ አሳይሻለሁ። እግዚአብሔር መሆኑን ደግሞ አወልድ መንፈስ ቅዱስ እግዚአብሔር መሆኑን ደግሞ አሳይሻለሁ። እሱ አሁን ሌላ ኢየሱስ እግዚአብሔር ነው ወይ ሌላ ይንተኑ እናወራበታለን። ኢየሱስ እግዚአብሔር ነው ወይ ሌላ ይንተኑ እናወራበታለን። እናንተስ እግዚአብሔር ራሱን በሶስት አካል ገለጠ ብላችሁ ተሰልኩ አላችሁና ራሴን በሶስት አካል ገለጥኩ፣ እግዚአብሔር ራሱን በሶስት አካል ገለጠ። እግዚአብሔር የምንለው እኛ ብለን የምናምኑ አብ ወልደ መንፈስ ቅዱስ ነው ወይል። እንዲህ አለ ከዮሐንስ ሰብገ ተጀምሬ ላንብበው። እንግዲህ ንስሐ የሚገባ ፍሬ አድርጎ በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ፣ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጦ ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ስለነሳ በውሃ አጠምቃቸዋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። መንሹ በእጁ ነው። አውድማውንም ፈጽሞ ያጠረዋል፣ ስንዴሆንም በጎተራ ይከተዋል፣ ገለባውን ግን በማይጠፋ እሳት ያጣጥላል። አንድ አዳምጭ። ያን ጊዜ ኢየሱስ በውሃ ሊጠመቅ ከክል ጆሮ አንተ በጣም እኮ አነበብኩ እኮ አሁን ሶስት መስመር ሷ ነ ጊዜ የለሽም። ሙሉን እስከምታነብ ታዲያ አንቺ መፈለጊ ነው። ያን ጊዜ ኢየሱስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። እንደዚህ ነው የምትፈልጉት? የሆነ ጥያቄ ጠይቁ እና እናንተ የምትፈልጉትን ብቻ ሮች እሱን ኢየሱስ ምን ሊያደርግ መጣ? ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስ መልሶ አሁንስ ፍቀድልኝ እንግዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜ ፈቀደለት። ኢየሱስ ከተጠመቀ በኋላ ከውሃ ወጣ። አለ ማ ኢየሱስ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ሲወርድ በእርሱም ላይ ሲመጣ አየ። ማ ኢየሱስ ተጠመቀ፣ መንፈስ ቅዱስ መጣ። እንሆ ድምፅ ተከፍቶ መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው አለ። አባት ደግሞ የምወደው ልጅ ይህ ነው አለ። አብ ወልድ መንፈስ ቅዱስ ተገለጠ። ያው እሺ፣ እንቀጥል አሁን እዚህ ጋር እግዚአብሔር ራሴን በሶስት አካል ገለኩ የሚላለ ኤርሚ፣ ለሂሌና ማለት ነው። በጣም ብዙ ሰው አለ። የቱ ጋር ነው እንደሱ የሚለው? ኢየሱስ እግዚአብሔር ነው፣ እግዚአብሔር አደለም አሳየ። ፊደሉን ብቻ ኢየሱስ እግዚአብሔር አደለም አሳየ። እሱ አሁን ርእሴ አይደለም፣ በኋላ እናወራበታለ። ራ የአሁኑ ማስረጃ አምጣው። ብዙ ሰው አለ እኮ እዚህ ጋር የሚረዳ ኤርሚ፣ መልሰው፣ እንዴ፣ ጥቅሱ እዚህ ጋር እግዚአብሔር ራሴን በሶስት አካል ገለኩ ይላል። እሺ እኔ ስለ ኢየሱስ መጠመቃ ነው ረም ነው ኢየሱስ ወልድ ነው። አይደለም ወንድ ልጅ ነው ኢየሱስ ጠይቀሽ። ኢየሱስ ወልድ ነው ወልድ አለም ኢየሱስ ወልድ ነው። ለዚህ ነው እንዲህ ሰው ተሳዳቢ ምናምን የሚሆነው። ባይዘው የሰው ሃይማኖቱን ሲናገሩ በፊት ከየት አምጥተው ነው? ለምንድነው እንደዚህ ሰው በፍቅር ለምንድነው